ወይ ዘንድሮ በቃ ሰው፣ ዘንድሮ ስራ አጣ። መዳም በለኝ። አሁን ላይ ለራሴ ግን ጊዜ የለኝም። እነሱ ነግራችሁ ትንሽ ደቂቃ ሁን ለሳለ ትንሽ ደቂቃዎችን ባገኝ ማለት በቃ ቪዲዮ ለመስራት ነው ሞክሮና ብዙ ጊዜ ደግሞ ብዙ ሰው ጋስት ላይ ሚውሉ ሰዎች አሉ። ግን እናንተ ያላችሁ መዳም በል አይደለም። ምንድን ነው ኮ ይችን ምን ነገር እስቲ አስረዱ። መዳም በለናችሁ ወይስ የት ናችሁ ያላችሁ? ስራ አላችሁ? ምን ሆኒ አልገባኝም እኮ። ይምረን እኮ ነው እንዴ? ስራ ቢኖራችሁ ማን እንደዚህ አትሆኑ ነው። ይቅርታ ተጠይቂ፣ ሴቶች አበዱ። ማርና ክርስቶስ ሰላም ሰላም፣ ውድና የተከበራቸው ውድ ቻናል ለቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ደህና ነኝ። እንዴት ናችሁ? እንዴት ቆያችሁ? እንዴት ዋላችሁ? ውዶች አስተባስተታችሁ ኮመንት ሴን አስቀምጡ፣ ቪዲዮን ላይክ አድርጉ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቤትን ሰብስክራይ አድርጉ እና ዛሬ ይዤ መጡት እጥር ምጥር ያለች አሳብ እዚህ ጣል ይያረኩ ለላሞችም ለአሮጌዎች እነሱ ለሰላሳ ሁለት ነው። አሁ ሰላሳ ሁለቶችም ትንሽ አሳባለን። ያው እነሱ በየጊዜ ገስት ላይ ነው የሚውሉት፣ ማታ አይተኙም። ሰው ለእነሱ ሰሞ ትንሽ ነገር ላውራ ትንሽ ነገር የዜጋ ጣል አድርጌ ሌላ ብዬ አሰብኩ። ትላላችሁ ሰው ምንድን ነው? ምን ይላል መሰላችሁ? ገስት ላይ ቁጭ ብሎ ብሩክን ይቅርታ ጠይቁ ብላለች። የሚሉትም ያው የብሩክ ላሞች ናቸው ማለት ነው የምን ይቅርታ ይቅርታ እኔ ሞቼ ራሱ ይቅርታ አልጠይ እናንተ ማን ናቸው ሲጀመር ዋርዩ ማንሽ አንቺ ይቅርታ የሚጠይቅሽ አንቺስ ማንሽ ይቅርታ ስሚጠይቀው ማን ነው ማን ስለሆንሽ አንቺ ማን ስለሆንች ነው አንቺ ይቅርታ የሚጠይቀው ሴትዮ አታወቅኝም እኔ ምህረት እኮ ነኝ እሺ ማይኔም ምህረት እናት ሲሚ

ስማርት ነው ሲሲስ ስማርት ነው የሚባለው፣ በቃ በእንግሊዝኛው ማለት ነው ስማርት። እኔ ለራሴ ስማርት ሰው ነኝ፣ ገባችሁ? ስማርት በቃ ንግስት፣ አታቁኝም እንዴ? ምን ይሼ ተው እንጂ እኔ ማንም ይቅርታ፣ ለምን ገዳ ላይ አይገባም ነው ምንሽ

ተንኮላችሁ ግን አይሳካላችሁም። ማይሴው እኛ ማለት ነው። ምን አስባችሁ እንደምትመጡ ተሰባስባችሁ እናንተ የኔ ግሩፕ ላይ አንድ ላይ ሆናችሁ ያወራችሁ ነገር አወርታችሁ እዚህ ጋር ተቀያየርኩ ምናምን ምናምን ተቀያየርሽ አልተቀያየርሽ ለምን ገደለ ያትገቢም እኛ ጉዳያችን አይደለም። ያ ነገር ጋባጩ ሶ ምንድነው ሲጀመር እናንተ እርስ በራሳችሁ የተገዳደላችሁ የኔ ነው የሷ ነው እያላችሁ ከምትወዱ አንድ ይሄ ደግሞ ቅድም ምንድ ነው ይቅርታ ያላችሁበት ቦታ ላይ ይቅርታ እኔ ማንም አልጠይቅም፣ ገባችሁ? ይቅርታ መጠየቅ ካለብኝ እኔ ራሴ ነው ይቅርታ የምጠይቀው እንጂ ሰውን ይቅርታ አልጠይቅም። ኦኬ። እና አንቺ ሰሞ ይቅርታ ጠይቅ ልትይም አትችይም እንጂ ማንም አይደለሽም። ኦኬ። ገደል ግቢና ሰው ደግሞ። ሌላው ምንድን ነው አሁን ላይ ያው ቲክቶክ ላይ ቅድም አወራችሁ ያላችሁት ምን እንደተፈጠረ ምን እያረጋችሁ እንዳለ ገብቶናል። ነቅቴናለሽ። ተረጋጉ

ለጸብ ነው ወይስ እንደ ሄትና እንደ ወንድም ይኖር ስለሆነ ነው። ለማንኛውም ማለት ነው ተረጋጉሽ። ማይሆን ነገር ታደርጉ ተስባ ቁረጡ ለሁሉም ነገር ላይ እና አሁን እቺ ልጅ እዚህ ገለጠፈዋል። ልጅ አሁን እንትን ምናምን ምናምን ያለች አይች ያለ ቤትሽን ገብቼ ማለት ነው። አይ በጣም ነው ማጨፈር ይቅርና ለምን ጭንቅላቱ ላይ ወተሽ አትጨፍር? ምን ምን አገበኝ ሴትዮ ኤ አገብተሽ የመጣሽ ባልሽ ነው እዚህ ጋር ለጥፍሽ አለ። ይሄ ባል አያለሽ። ዝም ብላችሁ የሰው ባለ ጭንቅላታችሁ ላይ ወይ አንጋቱ ላይ ስራ ትበሉ። አርፋችሁ ተቀመጡ። የሚደብር ስራ ትስሉ። እሺ፣ ሴትነታችሁን ው አታራክሱ። ርካሾች፣ ሰገጤውላ ሲያስጠሉ። በፈጣሪ የምር ነው። ምላሽ ኔቨር እውነት፣ በጣም ነው የምታስጠሉት። በቃ ርርርር ነው የምታደርጉኝ። በቃ ይኔ አላቅም። እውነት ሴቶች፣ ኧረ በኢየሱስ ስም ነው የምላችሁ እንዲ እንደዚህ አይነት ወራዳ ሴቶች እኔ በጣም ነው የሚያስጠላው። እና ለማናኛውም አት ወረዱ እሺ፣ ወራዳ አትሆኑ። ሴትነታችሁ ጠብቁ፣ ክብራችሁ ጠብቁ። እሺ፣ ወራዳ ሴት መሆን ልክ አይደለም። ወራዳ ሴት አትሆኑ። እሺ፣ መልካም ታስተዋይ አስተዋይ የሆነች ልጅ መሆን ያለባችሁ። እሺ፣ እና እንደዛ ነው የምላችሁት። ደግሞ እዚ ጋ ይቅርታ ይቅርታ ሚላ የምትዪ ይቅርታ ይቅርታ ወጥተሽ ጠይቂ። ስለሄሚ 24 ሰዓት አንቺ ነሽ በየቀን ማለት ነው። 24 አራት ሰዓት ነው የምልሽ። ሶ ስለዚህ ይቅርታ ወጥተሽ የምን ይቅርታ ነው? ይቅርታ የሚባል ነገር የለም። ይቅርታ መጠየቅ ካለብን እኛ የራሳችን የራሳችን መጠየቅ ነው የራሳችን ስለበደለን ለሰው ብልን እያሰበን ጭንቅላታችን ስለቃጠለ ጭንቅላታችንን እያቃጠለን እያቃጠልን ስለኖርን ብቻ ይቅርታ መጠየቅ አለብን መስለኛል። እና ጠየቃችኋል ጠየቃችሁ አልጠየቃችሁ እኛው ጉዳያችን አይደለም። እሺ፣ እኛ ለሰው ሳይሆን ለራሳችን የምንኖር ሰዎችንን እና እና የሰውን ባልም የሰውን ነ ለቀቅ አድርጉና የራሳችሁን ህይወት ኑሩ። እሺ፣ እንዴት እንደምታስጠሉ በፈጣሪ ስም ሰው ለማንኛውም የማይቻቸው በጣም ወዳቸው ነው፣ በጣም ማከብራቸው ነው ውዶቼ። መልካም ቀን ይላችሁ እና ያ ቪዲዮ ላይክ አርጉ፣ በቴሌ ሰብስክራይብ ማድረግ እንዳይረሳ እና፣ አዎ ሰብስክራይብ ማድረግ እንዳይረሳ ግን፣ ሰብስክራይብ አርጉኝ 3000 ሊግ ባባት ምን ችግር አለ እንዴ? ምንድነው? አይከፈልበትም፣ እንግዲህ ይከፈላል አይከፈልበትም። እና አርጉ፣ በጣም ወዳቸው ነው ባይ